አመሰግናለሁ እኔም የመቶ ቀን እቅድ አፈጻጸም ላይ የተሰማኝን አጠር አጠር ያሉ ጉዳዮች ለመግለጽ ነው። በመጀመሪያ ደረጃ የመቶ ቀን የእቅድ አፈጻጸማችንን በምን በምንመለከትበት ጊዜ ኢኮኖሚውን የምንመራበት የምንቃኝበት እሳቤ ምን ያክል ትክክለኛና ውጤታማ እንደሆነ ትልቅ ግንዛቤ ያገኘውበት ነው። ሪፖርቱ እንደሚያመላክተው በሁሉም መስኮች በጣም ተስፋን የሚፈነጥቁ የኢትዮጵያ የብልጽግና ህልም መሳካቱ አይቀሬ መሆኑን የሚያበስሩ አፈጻጸሞች በሁሉም ዘርፎች አይቻለው። ይሄ ትልቅ ነገር ነው። ከዛም ባለፈ የብዝሃ ዘርፍ የኢኮኖሚ አቅጣጫችን ኢትዮጵያ ሀገራችን ያላትን እምቅ በሙሉ አሟጣ ተጠቅማ ወደ ብልጽግና የምታደርገውን ጉዞ ያጠረ ለማድረግ ትልቅ አስተዋጽኦ እያበረከተ መሆኑን አይቻለሁ። በሪፖርቱ ሁላችንም እንዳየ ነው። የግብርናው እድገት ለኢንዱስትሪው የሚያበረክተውን አስተዋጽኦ፣ የኢንዱስትሪውና የግብርናው እድገት ደግሞ ተሳስሮ በአጠቃላይ አገልግሎቱ ላይ የማዕድኑም እንደዚሁ ከዲጂታል ኢኮኖሚው ያለው ትስስርና ቅንጅት ሀገራችን ሁሉንም እምቅ አቅሞቿን ተጠቅማ የመበልጸግ ህልሟን ማሳካት እንደምትችል በተጨባጭ የተገነዘብኩበትና ትልቅ ተስፋ ያየውበት ነው። ከዛም ባለፈ በተለያዩ መድረኮቻችን በውይይቶች ሀሳብ በምንለዋወጥባቸው የተለያዩ ፕላትፎርሞች የምናነሳቸው ጉዳዮች ተጨባጭ እየሆኑ በየማይልስቶኑ ያስቀመጥ ናቸው ጉዳዮች፣ ለምሳሌ በ2018 ከተስፋ ብርሃን ወደሚጨበጥ ተስፋ ብለን ያስቀምጥ ነው። በእውነትም ደርሰንበት መጨበጥ መጀመራችንን ነው የሚያሳየን የሚያሳየንና ከሪፖርቱም የተረዳሁት የህዳሴ ግድብ ለእኛ የሚጨበጥ ነገር ነው። የወልመል ግድብ የጉባ ብስራቶች ላይ የተጠቀሱት የማዳበሪያ ፋብሪካ ከተረጂነት ለመላቀቅ በአጠቃላይ የምናደርጋቸው እንቅስቃሴዎች በሙሉ የሀገራችንን አንገት ቀና የሚያደርጉ ወደ ብልጽግና የምናደርገው ግስጋሴ በጥሩ ፍጥነት ወደፊት እየሄደ መሆኑን የሚያሳይ ነው። የሀገር በቀል የኢኮኖሚ ሪፎርሞቻችን ከዛም የመነጩ ፕሮግራሞችና ስትራቴጂዎች በውጤታማነት እየተፈጸሙ መሆናቸውንና በዚህ ረገድ ያስቀመጥናቸውን ግቦች በስኬት እየፈጸምን መሆኑን የሚያሳዩ ናቸው። ከኢኮኖሚ እድገታችንም አኳያ እድገቱ ከየት ነው የመነጨው የሚለውን ስናይ ከዚህ በፊት ሲመጣ የነበረው የኢኮኖሚ እድገት የነበረበትን የጥራት ጉድለት ባስተካከለ መልኩ ወደፊት መራመድ መጀመራችንን የሚያሳዩ ተስፋ ሰጪ ጉዳዮች አሉ ማለት ነው። በአብዛኛው የግብርና እድገቱ በአርሶ አደር ማሳ በአርሶ አደር ቄ ነው በአርብቶ አደር ኑሮ ላይ የሚመጣ የገቢ ጉዳይ ጋር የተያያዘ በመሆኑ እድገቱ በአጠቃላይ ሁሉንም ኢትዮጵያዊ በለፋው በጣረው ልክ ደጁን የሚያንኳኳና ሕይወቱን የሚቀይር ነው። ከዛም ባለፈ በትላልቅ ፕሮጀክቶችም የሚመጣው የኢኮኖሚ እድገት ለውጥ ተደራሽነቱ አብዛኛውን ያካተተና ጥራት ያለው መሆኑ ከዛም ባለፈ ደግሞ የፋይናንሲንጉም ጉዳይ ሁላችንም እንደምናውቀው ከዚህ በፊት በነበረው በኮመርሻል ብድር የሚፈጸም ሳይሆን በአብዛኛው በራሳችን አቅም የሚሰራ መሆኑ ምን ያክል በትክክለኛ አቅጣጫ እየሄድን መሆኑን የሚያመላክት ነው የሚለውን ለማንሳት ነው። በሁለተኛነት እነዚህን ሁሉ ስኬቶች ያስመዘገብ ነው ባለፉት አመታት የተፈጸሙትን ተግባራት ጨምሮ በብዙ ፈተናዎች በተተበተበ አካሄድ ውስጥ ነው የነበር። ነው በሰው ሰራሽና በተፈጥሮ ችግሮች ውስጥ አልፈን ነው። ይሄ ቁርጠኛ አመራር መኖር ምን ያክል ችግርን ተቋቁሞ በአይበገሬነት እድገትን ማረጋገጥ እንደሚቻል ትምህርት የወሰድኩበት ነው ማለት ነው። የተፈጥሮ ይሁን የሰው ሰራሽ ይሁን ብዙ የሚፈትኑ ነገሮች ቢኖሩም ተለዋዋጭ የዓለም አቀፍ ሁኔታው ሌሎችም ጉዳዮች ፈታኝ ቢሆኑ እንኳ ከፈተናው ባሻገር ተስፋን መለወጥን መበልጸግን የሚያይ በደንብ አሻግሮ መመልከት የሚችል አመራር ባለበትና ያንን ተከታትሎ አሰራር ዘርግቶ ማስፈጸም የሚችል ራዕይ ያለው ህዝቡን አስተባብሮ መምራት የሚችል አመራር ባለበት ሁሉ ብልጽግና መረጋገጡ አይቀሬ መሆኑን በትልቅ ትምህርት ደረጃ የወሰድኩበት መሆኑን ለማንሳት ነው ማለት ነው። ሌላው አዲስ የስራ ባህልም እየተፈጠረ እንደሆነ ነው የሚሰማኝ። በትላልቅ ሜጋ ፕሮጀክቶች ብቻ ሳይሆን በሁሉም አካባቢዎች ህዝቡን አስተባብሮ የሚሰሩ በመንግስት በጀት የሚሰሩ ፕሮጀክቶች ፕሮጀክቶችን ጀምሮ የመፈጸም ሁኔታ በየአካባቢው ባህል እየሆነ የመጣበት ሁኔታ ነው ያለው። ይሄ ከክቡር ጠቅላይ ሚኒስትራችን የተጀመረው ፕሮጀክቶችን ተከታትሎ የማስፈጸም ሪቫን የመቁረጥ መርቆ ለአገልግሎት የማብቃቱ ጅምር በሁሉም የአመራር ደረጃ ክትትል ድጋፍ የማድረግ ህዝብን የማስተባበርና የማሳተፍ ህዝቡ ደግሞ ፕሮጀክቶች እንዲጠናቀቁ ራሱም አንዱ የልማት አቅም ሆኖ የመነሳቱና የመንቀሳቀሱ ነገር አዲስ ባህል እየሆነ መጥቷል። እነዚህን ነገሮች አንድ ላይ አጣምሬ በማይበት ጊዜ የመቶ ቀን የእቅድ አፈጻጸሙ በአጠቃላይ የብልጽግና ጉዟችን በትክክለኛ መስመር በትክክለኛ ሀሳቤ በትክክለኛ አመራርና በአጠቃላይ ደግሞ የህዝቡ ኑሮ በሚለውጥ ያስቀመጥናቸውን ማይል ስቶኖች ለማሳካት በሚያስችል ቁመና ላይ መሆናችንን ተረድቻለሁ ለማለት ነው። አመሰግናል